በሀገራችን ደቡባዊ ምሥራቅ የሚገኘው የሲዳማ የለምለሙ መልክዓ ምድር ከፊል ገጽታ ነው። ከቀየው የልምላሜ ተውቦና ከደጋግ የህዝቡ አኗኗር መለስ ከአካባቢው ንጹሕ ቀዝቃዛ አየር ጋር ወዲህና ወዲያ የሚል አዲስ ዜና በፍቼ ጨምባላላዋ ዜማ ላይ ደግሞ ደጋግሞ ይሰማል። በብሔሩ ጠቢባን አባቶች የከዋክብት ምልከታ መሠረትም ሲዳማ ዓመታት ወራትን ከብዙ የብስራትና የገደቢስ ኑሮ ሃተታ ጋር እያፍሰለሰለ ቀናቱን ይቆጥራል፣ ሰዓታቱንም ያሰላል። እንደምናውቀው ያው በዓለማችን ሁለት አይነት የጊዜ አቆጣጠር አለ ሲባል ነው እንግዲህ፣ የሚታወቀው ምናልባት ሌላው ሊኖር ይችላል። አንዱ ሶላር ሲስተም የምንለው ነው። ሁለተኛው ሉናር ሲስተም የምንለው ነው። ስለዚህ በአብዛኛው የሲዳማ ሉናር ሲስተም ነው። ጨረቃና ከዋክብትን ውደት በመከታተል ቀን መቁጠር፣ አመት መቁጠር፣ ሳምንት መቁጠር፣ ወራትን መቁጠር እያንዳንዱ በወር ውስጥ ያለ ቀን በአብዛኛው ስም ያለው ትክክለኛ ስም ያለው 27 እና 28 ቀን ነው። አንዳንዴ አንድ ቀን አንዳንዴ ደግሞ ሁለት ቀን ባዶ ቀናት አሉ። በወር ውስጥ ማለት ስያሜ የሌላቸው እነ በነዚህ ቀናት ውስጥ ነው እነዚህ የኮከብ ቆጠራ የሚከናወን ወደ ፈቅ ብላ ባለች ደጋማ ቅብሌ የሚኖሩ በብሔሩ ዘንድም አያንቶ ተብለው ከሚጠሩ የከዋክብት ቆጣሪና የዘመን ተንታይን ከሆኑ በርካታ አዛውንቶች መካከል አንዱ ናቸው። የዕድሜ ጅረት ካለፈባቸው የግንባራቸው ሽብሽቦች በቀር

አዛውንቱ ከአያት ቅድመ አያት ሲወርድ ሲወራረድ ክስክሱ ዛሬ ላይ በደረሰው በኮከብ ቆጠራና የጊዜ ሁነት ትንበያም እየተካኑ ናቸው። ሁሉም ሰው አያንቱ አይደለም። አያንቶ ሊሆን የሚችለው ተሰጥኦ ያለው ኮከብንና ኮከቦችንና ጨረቃን የአይቶ የመቁጠር የማየት የማንበብ የመረዳት ስጦታ ማለት ነው። አያንቶቹ ላይ ቀን መቁጠር ብቻ አይደለም እውቀታቸው ኢቨን ስለ አየር ጸባይ ራሱ ዝናብ የዝናብ ጊዜ ሊሆን ይችላል። የአየር ሁኔታ የማየት ልኮ ከብ ቆጠራን በሚያዩበት ጊዜ የአየር ሁኔታው ጭምር የማየት ሁኔታዎች ጭምር ያነባሉ። ወትሮ ከፍቼ በፊት ቅድሚያ ከሚሰጣቸው ጉዳዮች መካከል እርቀ ሰላም ግንባር ቀደሙ ነው። ዛሬም በዚህች ቀይ ከወራቶች በፊት በእኚህ ሁለት ጎልማሶች መካከል ተፈጥሮ የነበረውን አለመግባባት ለመፍታት የአካባቢው ስመጥርና የሀቅ አባቶች በእውነት ሸንጎ ተሰይመዋል። ሽማግሌዎች በዓሉ ከመድረሱ በፊት ጾም ጸሎት ይይዛሉ። የተጣላ ሰውን ለማስታረቅ ያለፈውን ዓመት ኃጢአት ይቅርታ ለመለማመን ከበጣሪያቸው ጾም ጸሎት ቀኑን ሙሉ ምንም ነገር ሳይቀምሱ ውለው ነው ለበዓሉ ጋር የሚደርሱት። በዚህ ሂደት በጾም ጸሎታቸው ወቅት ምንድን ነው የሚያደርጉት? የተጣላ ሰው ነው የሚያስታርቁት። በዓሉ ሰው ተጣልቶ ተኮራርፎ ቅሬታና ቅም ይዞ ወደ አዲስ ዓመት አሸጋገርም ማየነ አዲስ ለዘመናት ማንም ሰው ሲጣላ አባቶች ይፈታሉ። አሁን ለመግለጽ ከባድ ሊሆን ይችላል ወይም ይሆናል ብለ የማታስበው ነገር ነው። በሰዎች መካከል ግጭት ይኖራል እስከ መገዳለል ድረስ ማለት እስከ መገዳለል ድረስ ያለው ችግር ሰው በአጋጣሚ ሆኖ እስከዛ ድረስ እንኳን የደረሰ ግጭት ቢኖር ሬሳውን ያስቀምጡና ከሁለቱም ወገን ፊት ለፊት ቁጭ ብሎ ሽማግሎች ያደራድራል። እኛም ዝም ብለን በሰውኛ ስናስብ ይሄ ከባድ ሊሆን ይችላል። ይሄ ግን በተጨባጭ ያለን ይህ ከሳሽ ነው። ለወራት ክልሉ ያቆየው የሰብል ክምሩን የተከሳሹ ከብቶች ማሳውን ሰብረው በመግባት ክምሩን እንዳልነበር ያደርጉበታል። ስለዚህ ተከሳሽ ከብቶቹን በሚገባ ሳይጠብቅና በንዝህላልነትም የተነሳ የዚህን ሰው ክምር ስላጠፋ እንዲቀጣለት፣ ካሳም እንዲከፍለው ሲል ለአዛውንቶቹ አቤቱታውን እያሰማ ይገኛል። አኔ ለሎ አያስቾ ቦሌ ወዴሞ ፍቼ ዳጌሆናዬ ካሎሞ ጎባ ሀቴ ፈኔ ቆልዮ ፉሌ። ይህ ተከሳሹ ደግሞ በበኩሉ ስህተት እንደሠራ ያመነም ይመስላል። በእርግጥም በእንኚህ ብፁዓን አባቶች ፊት ቆሞ ሐሰት መናገር በፍጹም የማይታሰብ ነው። ካደረጉ ካላደረጉም አላደረግኩም። ብቻ ከዚህ ቀደም እንደሆነውና እንደተለመደ ሁሉም የቀዩው የእውነት አባቶች የሚይዙት ክስ ሁሉ በትክክለኛው መንገድ እንደሚፈታ የታመነ ነው። ዛሬም በእነዚህ ከሳሽና ተከሳሾች መካከል ለወራት ዘልቆ የነበረው አለመግባባት ተከሳሽ ለተበዳይ ይገባዋል የተባለውን የካሳ ግምት በመክፈል ከዛሬ ወዲህ እርቀ ሰላም በሁለቱ ወገኖች መካከል እንዲወርድ ተደርጓል። ከውጭ እግራ ወረዳ ፈቅ ብሎ ከሚገኝ ከአንድ አባ ወራ ግቢ የተሰባሰቡት እኚህ ሊቃውንት በኮከብ ቆጠራ ሂደታቸው ያሰባሰቡትን መረጃ መሰረት በማድረግ የአንዱን ከአንዱ እያመሳከሩ ይገኛሉ። በዚህ ውይይታቸው መሠረትም በአጭር ጊዜ ውስጥ በመግባባታቸው የዘንድሮ የፍቼ ጨምባላላ ክብረ በዓል ከሰኔ 23 ጀምሮ በተለያዩ የባህል ክዋኔዎች ደምቆ እንደሚሰነበት ደንግገዋል። የአምና ፍቼ የዘመን መለወጫ በዓል የነበረው ሀምሌ አምስት ነው ዘንድሮ አሁን ሰኔ 23 ነው አሁን የ13 የ14 የ15 ቀናት ልዩነት አለው ከዛኛው ወደዚህ የመምጣት ነገር አለው። ውስን ቀን የለውም አሁን ባለበት ስርዓት እ ይሄ ፌደራላዊ ስርዓታችን በውስጣችን ያለው የሁላችንም ማንነት የብሔር ብሔረሰቦች ህዝቦች ማንነት መጀመሪያ ትልቅ ዋጋና ፋይዳ ተሰጠው ስፍራ የተሰጠው ጉዳይ ነው። ስለዚህ ፊቼ ጨምባላላ በውስጡ ያሉ እሴቶች ሰፍተው ዛሬ በዓለም ደረጃ እንዲመዘገብም አንዱ ምክንያት የሆነው አሁን የያዝነው ፌዴራላዊ ስርዓት ነው። በብሔር ውስጥ የተካተቱ ባህላዊ ወጎች ልማዶች፣ እና በእነርሱ ስር ያሉ እሴቶች ሁሉ ብሔሩ እንዲያሳድገው፣ እንዲያለማው፣ እንዲያበለጽገው ህገ መንግስታዊ ስርዓት መነሻ ተደርጎ ግልጽ የሆነ ፖሊሲና ስትራቴጂ ተቀርጸዋል። በዛ መነሻ ይህ በር እንደ ብሔር ተወላጀም እንደ አመራርም ሲያይ ይህንን በአግባቡ እየተጠቀምን ነን። ከዘመን ወደ ዘመን መሸጋገሩ ብቻ አይደለም። በውስጥ ያለ ልክ ከዘመን ወደ ዘመን ስትሸጋገር ለሰዎች የሰዎች መብት ይዛ ውስጥ ያለ የሰዎች መብት መከበር፣ ዛሬ ዲሞክራሲያዊ ሰብአዊ መብቶች ብለን የምንናገራቸው ለምሳሌ ሴት ሰዎች ሁሉ እኩል መሆናቸው ወንድ፣ ሴት ሳይባል በበዓል ወቅት ወንድም ሴትም እኩል ነው። በዛ ሰዓት ላይ የተለየ ሮል ተሰጠው የተለየ ኃላፊነት ሰው ስራ አይኖርም። ሴቷን ብትሆን የተዘጋጀ ነገር ነው ቤት ውስጥ የምኖረው እንኳን ለሰው ልጆች እኔ እስከተረዳው ድረስ ማለት ነው ለአካባቢም ልዩ ትኩረት ነው የሚሰጥ። አካባቢ ስንል በደንብ ጠልቀን ካየን እስከ ስነ ምህዳር ድረስ ትኩረት ይሰጣል። በልጅነት እያየን መጣ ነው። በፍቼ ጫምባላላ ቀን መሬት አይቆፈልም። ከብት አይመጡም። በሲዳማ ውስጥ ፍቼ ጫምባላላ ያኔ ጉድማሌ አትውጣ ተብሎ ይከለከል የነበረው ፍቼ ጨምባላላ ዛሬ በአደባባይ ፍቼ ጨምባላላን እያከበርን እያጎለበት ነን። ፍቼ ጨምባላላ ብቻ አይደለም የሲዳማ ባህል ባህላዊ ልማዶች፣ እነኚህን ሁሉ ቋንቋውን፣ ወጉን እንዲሁም ደግሞ እሴቶቻችንን ሁሉ ባካተተ መልኩ እያሳደግን እያለማን ያለንበት ሂደት ነው ያለው። ሁሉ እቃ ስነ ስርዓት አለ። ለምሳሌ ወደ አዲሱ አመት የመሸጋገር ተምሳሌት እርጥብ ማን ነው ቅጠሉ ያለውን እንጨት ግራና ቀኝ በመትከል አርክ በመስራት እንደዚህ ጎጆ በር በማስመሰል በውስጡ ይሾልካሉ። ማህበረሰብ ውስጥ የማይካድ እውነት አለ። ደረጃ አለው። ማህበረሰብ ውስጥ የትኛው ማህበረሰብ ስትሄድ አቅም አለው ሀብታም የምንለው አለ፣ ወይም የተሻለ ኑሮ ሚኖር አለ፣ መካከለኛ ኑሮ ሚኖር አለ፣ ዝቅተኛ የኢኮኖሚ ክፍል ኖሮ ሚኖር አለ። ይህን በሌላ በማህበራዊ ሳይንስ እይታ ምስናይ ደግሞ ሰው በሰውነቱ እኩል ቢሆንም ይሄ እንዳለ ሆኖ ደግሞ የራሱ የሆነ ማህበረሰብ ስትሄድ ሰዎች ካቴጎራይዝ የሚደረጉባቸው ሲስተሞች አሉ። ፍቼ ቀን ውስጥ እነዚህ ነገሮች በሙሉ አይሰሩም። ይሄን ሲደረግ በውስጡ መሰረታዊ ነገር ነው ብለን የምንወስደው አንድነትን ነው፣ እርስ በርስ መከባበርን ነው፣ እርስ በርስ ምን ያህል መተጋገዝ እንዳለ ነው የሚያሳየው እና የተለየ ቀን ነው ብለን መውሰድ እንችላለን። የፍቼ ጨምባላላ ክብረ በዓል በዋዜማው በዕለቱና በማግስቱ ተከታትለው በሚመጡ ልዩ ልዩ ባህላዊ እሴቶች የካበተ ተናፋቂ አውዳመት ነው። ፊቼ ድሮ ተይዞ የመጣ ነው። አሁን ፊቼ የስዳማ ፊቼ በዓል የሰላም በዓል ነው። መጥፎ ነገር፣ ክፉ ነገር የማይወድ እርቅ ያለው ሰውን የማሳርቅ ዘኑን የማይለይ እዲያ እከለ ድሃ ሀብታም የማይለይ ለሁሉም በአንድ ሆኖ የሚከበርበት በዓል። ዓመቱን ሙሉ በሐዘን የቆየ ሰው ካለ ሐዘኑን መጨረሻ ሚተወው ወይም ሐዘን ሲሜቱ የሚያበቃው በበዓሉ በፍቼ ጨምባላላ ጊዜ ነው። ሁለተኛ ያገባች ሙሽራን ብትሆን ቤት ቆይታ ወደ ህዝብ የምትወጣ ወደ ከሌላው ማህበረሰብ ጋር የምትቀላቀልም በፍቼ በዓል ላይ ነው። በበዓሉ ወቅት ሰው ባህላዊ ምግብ ቀርቦለት እንደሚመገብና በዛው እንደሚደሰት ሁሉ ከብቶችም እንደዛው ለአዲስ ግጦሽ ይለቀቁና ቦሌ የሚባል ጣፋጭ አፈር አለ። ሌላ ቦታ ከሩቅ ቦታ ነው የሚመጣው። ይህንን በማቅረብ ለከብቶች ግጦሽ የማዘጋጀት ቦሌ የማዘጋጀት ያባወራው ስራ ነው። ስለዚህ ቀድሞ ነው የሚዘጋጀው። እኒህ አዛውንትናት ቀሪቹ ይባላሉ። በዕድሜ ከፍ ላሉና በተለይም ደግሞ ለአካባቢው የጎሳ መሪ ሚስት የሚሰጥ የክብር ማዕረግ ነው። ቀሪቼዎች የእውነትና የፍትሕ ተምሳሌቶችም ናቸው። በተለየ መልኩ በቀው ላሉና ለተበደሉ ሴቶች ሁሉ ጠበቃ የሚቆሙ የሚያሸማግሉና ተገቢ ፍትሕ የሚያሰጡ ክቡራን እናቶች ናቸው። ንሸፊኒንቾ ኢብሼ ዋሳ ሻፌታቴ ሻቆዎሬ ሀኮ ኢብሽዕኔ ቤሎ ጌዴቂሽዕኔ ሶዶካዕኔ ዋሳ ድቅሽዕኔሶ ዛሬ እኚህ እናት ለፍቼ ጨምባላላ ዕለት የሚመገቡትን በርሱሜ ልዩ የባህል ምግብ እያዘጋጁ ነው። ቡርሰሜ የሚሰራው እንግዲህ ከእንሰት በሚገኝ ውጤት ነው። እንሰት ይፋቃል። ከዛ ሴቶች የሚያዘጋጁበት ስርዓት አለው። እሱ ራሱ ስርዓቱ ከራሱ የሚወጣ ቡላ የሚባለው ደግሞ ተጨምቆ ለየት ያለ በጣም የሚጣፍጥ ምግብ አለ። ከዛ ባሻገር ደግሞ ቆጮ ራሱ አለ ለብቻ። ሴቶች እንግዲህ በዋናነት ዋና ስራቸው ይህን ማዘጋጀት ነው። የሲዳማ ክፍል ያሉ አካባቢዎች ቤቶቻቸውን በጽድና በቀርከሃ ያለ ምንም ማጣበቂያ አሊያም ምስማር እንጨቶችን እርስ በእርስ በማፈራረግ ያበጇቸዋል። የቱም የሲዳማ ቀዬ በፍቼ ዋዜማ በደንብ እንዲጽዳና እንዲዋብ ይጠበቃል። ከፍቼ ዕለት ታዳጊ ሕፃናት ተሰባስበው አቅራቢያቸው ወደሚገኙ ቤተሰቦች ዘንድ በመሄድ አይዴ ጨምባላላ እያሉ መልካም ምኞታቸውን ይገልጻሉ። እነ ቤቲቱም ኢሌ ኢሌ ድረሱ ድረሱ በማለት ለዕለቱ የተሰናዳውን ጣፋጭ ምግብ ወደ ቤት አስገብተው ያቀርቡላቸዋል። የሲዳማ ባህላዊ የአለባበስ ሥርዓት ነው። ይህ አለባበስም ወግና ሥርዓቱ በፍቼ ጨምባላላ ዕለት ይልቁን ይደምቃል። ወደ በዓሉ ሲወጣ ባህላዊ አለባበሱን ለብሶ ነው የሚወጣው። አጋጌጡን በደንብ ተውቦ አጊጦ ነው። ልጃገረዶች አሁን የመተጫጫ የመተያያ ጊዜያቸውም ነው። ስለዚህ ተውበው ይመጣሉ። ልጃግረዶች ራሳቸው አንዲት ልጃግረድ ናት ብለህ ለማለት በማየት ብቻ በአለባበሷ በአጋጌጧ በማየት ብቻ ልጃግረድ መሆኗን መረዳት ይችላል። ስለዚህ በዚህ ልጃግረዶችም የራሳቸው ዝግጅት ያደርጋሉ። ወንዱም የራሱ ወጣት ወንድ አለባበሱ አጋጌጡ እንደዛው ነው። ስለዚህ አንድ ወጣት ወንድ መልበስ የሚገባው አለባበስን ይዞ ነው የሚወጣው። በፍቼ ዕለት የሚጨፈሩት ጭፈራዎች ሁሉ የራሳቸው ወግና ሥርዓትን የተከተሉ የጠበቁም ናቸውም። በማርሰብ ውስጥ ያለው የተለያዩ ብዙ ክፍል አለ። ሽማግሌዎች አሉ፣ ወጣት ሴቶች አሉ፣ ወጣት ወንዶች አሉ፣ ጎልማሳዎች አሉ። እነዚህ በበዓሉ ውስጥ የሚፈቀድላቸው ደስታቸውን የሚገልጹበት ስርዓት አለ። ይሄ ደስታቸውን ሲገልጹ ያንን ፓተርናቸውን ጠብቆ ነው የሚገልጹት። ሽማግሌዎች የተሰጠ የጭፈራ አይነት አለ። ቀጣላ ምንድ ነው የግር አጣጣሉ የግር አነሳሱ፣ አለባበሱ፣ ረድፍ ሰልፍ የመያዝ ሥርዓት ጋሻና ጦር የመያዝ ሥርዓቱ ራሱ ራሱን የቻለ ሥርዓት አለ። ባዲ ጎዞ ሙዚያ ቡርቂ ዶና ሮሲ ይመስላል። ሪክ ይኖራል በዛ ወቅት ከእድገት ጋር ተያይዘው ከጀግንነት ጋር ተያይዘው ታሪክን ከማቆየት ጋር ተያይዘው እርስ በርስ ከመከባበር ጋር ተያይዘው ኢቨን በብሔረሰቡ ውስጥም ቢሆን ያ ሁሉ ያለበት ነው። ወጣት ወንዶች እና ሴቶች፣ ሴት ልጃገረዶች የራሳቸው ጭፈራል የሴቶቹ ሆረ በመባል ይታወቃል። ወንዶች ለብቻ ደግሞ የፋሮ ጭፈራ ለመጨፈር ከሴቶቹ ጋር አገጭ ለገጭ ገጥሞ ለመጨፈር ተዘጋጅተው እንግዲህ ረድፍ ይዘው ሰልፍ ይዘው ብትራቸውን ይዘው የራሳቸውን ጭፈራ ይጨፍራሉ። የፍቼ ጨምባላላ ክብረ በዓል በስሩ ካካበታቸው በርካታ ድንቅ ሴቶቹ ጋር ተዳምሮ የዓለም ቅርስ ሆኖ እንዲመዘገብ ለማድረግ ለበርካታ ዓመታት የተሞከረው ሙከራ በዞኑ ባህልና ቱሪዝም ንቁ ተሳትፎና በቅርስ ጥናትና ጥበቃ ባለስልጣኑም ከፍተኛ ድጋፍ የፍቼ በዓል ከዞን ከክልልና ከሀገራችን አልፎ ዛሬ ላይ የዓለም ቅርስ ሆኖ ሊመዘገብ የአላህ በዓል የማይዳሰሱ የሰው ልጆች ወካይ ቅርስ ሆኖ እንዲመዘገብ ለዩኔስኮ ጥያቄው ሲቀርብ እና አሁን በኋላ ላይ ተመዝግበው ሲናየው ውጤቱ በጣም ደስ የሚል ነው። የሄድንበት መንገድ በጣም ከባድ ነበር። ፍቼ ጨምባላላ የሲዳማ ብሔር የ አመት መለወጫ በዓል የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ቅርስ ነው የሆነ የኢትዮጵያ ብሔር ብሔረሰቦች ሕዝቦች ብቻ ሳይሆን የዓለም ሕዝብ ቅርስ ነው የሆነ። ስለዚህ ይህ ታላቅ ስኬት ነው። በዚህ አጋጣሚ እውነት ለመመስገን ያለባቸው ያለፉት የዘር አደጋዎቻችን መመስገን አለባቸው። እኔ የመሰለች ስኬት ያን በመሰለ አስቸጋሪ ወቅቶች ውስጥ ማንነትን መግለጽ እስከሚከብድ ድረስ እንኳን የማንነትን እሴት ሴሌብሬት ማድረጉ ይቅር። ያ ሁሉ ይህ አሳልፎ ለዛሬ ደርሰዋል። እኛ ዛሬ ይህን መናገር ችለናል። ይህንን ይዘው ያቆዩልን የዘላለጎቻችን ሊመሰገኑና ሊደነቁ ይገባል የሚል ነገር ፍቼ ጨምባላላ በውስጡ የያዟቸው እሴቶች አሏቸው። በአለምም በዩኔስኮ እንዲመዘገብ ካስቻሏቸው ጉዳዮች አንኳር አንኳር ጉዳዮችን አነሳለሁ። አንደኛው ፍቼ ጨምባላላ ለሰላም ያለው ፋይዳ አንጻር ነው። ሰላምን፣ ፍቅርን፣ አብሮነትን፣ መቻቻልን ለብሔር ብሔረሰቦች እኩልነት እና በአጠቃላይ ለሰው ልጆች እኩልነት ፋይዳ ያለው መሆኑን የተጣላ የሚታረቅበት ያዘነ የሚጽናናበት፣ ሴቶችን፣ ህፃናትን መብታቸው እንዲጠበቅ የሚያደርግ ሴት በውስጡ መኖሩ። ሁለተኛው ለልማት ካለው ፋይዳ አንጻር። ስለዚህ ከልማት አንጻር በምናነሳበት ጊዜ ለአካባቢ ጥበቃና ለተፈጥሮ ሀብት እንክብካቤ ላይ ከፍተኛ ትኩረት የሚሰጥ መሆኑን። ከተማችን ውስጥ ብዙ ብሄር ብሄር ሰዎች አሉ። እነዚህ ብረሰቦች ውስጣቸው በጣም የሚደንቁና ለቀጣይ ኢኮኖሚያዊ ማህበራዊ ብልጽግናችን ትልቁን ሚና የሚጫወቱ እሴቶች፣ ወጎች፣ ልማዶች ያሉበት። ስለዚህ እንደ አካባቢ አንድ የሆነ ትልቅ ሀብት አስመዝግበናል። ገና ፊቼ ኢንተርፕሬት ሲደረጉ በውስጡ የሚመዘገቡ ብዙ እሴቶች አሉ ብለን የሚታየኝ ማለት ነው። ስለዚህ ሌሎች ብረሰቦችም ውስጥ ያሉ እሴቶቻችን ማንነታችን ሊገልጹ የሚችሉ ብዙ ሀብቶቻችንን እንድናስመዘግብ ፈር ቀዳጅ ሆኖልናል። ፍቼ ጨምባላላ የሲዳማ ሕዝብ ልዩ መታያ እንደ መሆኑና ከእኛም አልፎም የዓለም ቅርስ ሆኖ በመመዝገቡ በቀጣይ ህልውናው ላይ ተከታታይና በርካታ የጥናት ሥራዎችም በዘርፉ ሊሰሩ እንደሚገባ ይጠበቃል። የበለጠ በዓለም ደረጃ እየጎላ እንዲሄድ ምርምርና ስርጸት ከምንም በላይ ነው። ስለዚህ በአካባቢያችን ያሉ ኮሌጆች በሌሎች አካባቢ ያሉ ዩኒቨርሲቲ ያሉ ምሁራኖች የብሄሩ ተወላጆች በፍቼ ውስጥ ያሉ መልካም እሴቶችን በጥናትና በምርምር በማስደገፍ የበለጠ የስርጸት ስራ መስራት ያለብን የሚል ነገር ነው ያለኝ። ተመዘገበ ስለተባለ ሁሉ ነገር ባለበት አይደለም የሚቆየ በደንብ ከዚህ በበለጠ መጠበቅ፣ መንከባከብ፣ መስራት ያስፈልገናል። በህዝባችንም ውስጥ መስራት ያስፈልገናል። አንዳንድ ጊዜ በዓሉን ምክንያት በማድረግ በባህል ውስጥ የሌለ በሲዳማ ባህል ውስጥ የሌለ ከበዓሉ ጋር በማያያዝ የሚነሱ ነገሮች አሉ። ይሄ የሲዳማን ህዝብ የሚወክል ባህሉንም የሚወክል አይደለም። እኛ ሀዋሳ ከተማዎች ሁለት ሮል ነው ያለን፣ ሁለት ኃላፊነት አለን። አንድ በዓሉን እናከብራለን፣ ሁለተኛ እንግዶች እንቀበላለን። ስለዚህ ከተማችን የሚታወቀው ደግሞ እንግዶችንም ሆነ ማንኛውም ወደ ከተማ የሚመጡ የትኛው ማለት በዓላት ሲኖሩ የሚመጡ እንግዶችን በፍቅር ተቀብለን በፍቅር አስተናግደን በፍቅር አቆይተን በፍቅር የመሸኘት ጉዳይ በየትኛውም ሲስተም ሲዳማ በዓል በፍቼ ጨምባላላ ቀን በዘር፣ በብሔር፣ በቀለም፣ በሃይማኖት ልዩነት ሳይኖር ፍቼ ጨምባላላ አይደ ጨምባላላ ይባላል። ሁለተኛው ሲዳማ የሚታወቅበት ዳሆኤ ቡሹ የሚል ሆደ ሰፊነቱ ይሄ በኢትዮጵያ ብሔር ብሔረሰቦችና ሕዝቦችም ይታወቃል። ይሄ ፍቼ ጨምባላላ ስናከብር ሁለቱንም አጣጥመን ለኢትዮጵያ ብሔር ብሔረሰቦችና ሕዝቦች ልናሳ ይገባል የሚል መልእክት ነው ሲዳ